ከሰሞኑ በጂንካ ከተማ የተከሰተው የማርበርግ ወረርሽኝ ቫይረስ ከኢቦላ ጋር ተመሳሳይነት ያለው ሲሆን ሰዎች ላይ ከፍተኛ የሆነ የደመድማት ትኩሳት እንዲሁም ደግሞ ሰዎች ካልታከሙ 90 ፐርሰንት በሚሆኑት ላይ የሞት አደጋን የሚያስከትል ወረርሽኝ ነው። ይህ ወረርሽኝ ከዚህ በፊት ካየናቸው ቫይረሶች ውስጥ በጣም አደገኛና ገዳይ የሆነ ቫይረስ ነው። ሰላም ቤተሰቦች፣ ዶክተር የሚያስነኝ ዛሬ በዚህ ወረርሽኝ ምንነት፣ የመተላለፊያ መንገዶች እንዲሁም ደግሞ በመከላከያ ዘዴዎች ላይ እንነጋገራለን። ይህ ወረርሽኝ በማርበርግ በሚባለው ቫይረስ የሚከሰት ነው። በተለይም ደግሞ ከሰብሳራን አፍሪካ ወይም ከሳራ በታች ባሉ አፍሪካ ሀገራት በተደጋጋሚ ጊዜ እየተከሰተ የሞት አደጋ የሚያስከትል ነው። በቅርቡም በኡጋንዳ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንዲሁም ደግሞ በታንዛኒያ ጊኒም ተከስቶ ጥቂት ሰዎች ላይ የሞት አደጋን አስከትሏል። በእኛ ሀገርም በጤና ጥበቃና የሕብረተሰብ ጤና ኢንስቲትዩት በሰጡት መግለጫ መሰረት በስምንት ሰው ላይ ይህ የቫይረስ ምልክት እንደታየና የተወሰኑ ሰዎችም ደግሞ እንደሞቱ ተረጋግጧል። ታዲያ የዚህ ቫይረስ መተላለፊያ መንገዶች ምንድን ናቸው? የመጀመሪያው እንግዲህ በዚህ ቫይረስ የተጠቃ የሌሊት ወፎች ወደ ሰው ሊያስተላልፉት ይችላሉ። እንደ ፍሩት ባትስ የሚባሉ የሌሊት ወፍ አይነቶች፣ በተለይም በዋሻ እንዲሁም ደግሞ በማዕድን ቁፋሮ ላይ የሚሰሩ ሰዎች ወዳሉበት ቦታ ሊያስተላልፉ ይችላሉ። ሌላው ደግሞ በበሽታው የተጠቃ ሰው ጋር ንክኪ በመፍጠር ይህ ቫይረስ በትንፋሽ አይተላለፍም፣ ግን በንክኪ ለምሳሌ የፈሳሽ ንክኪ ላብ፣ እንደ ሽንት፣ ሰገራ እንዲሁም ደግሞ የደም ንክኪ ካለ ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል። ሌላው የበሽታው መተላለፊያ መንገድ በዚህ በሽታ ተጠቅቶ የሞተ ሰውን አግባብነት ባለው መንገድ ሞታውን አስክሬኑ በሚሰራበት ሰዓት ጥንቃቄ ካልተደረገ ይህ በሽታ ሊተላለፍ ይችላል። ሌላው በበሽታው የሚንቀሳቀሰው የተጠቀማቸውን ለምሳሌ እንደ ልብስ፣ አንሶላ፣ መርፌ በሚጠቀሙበት ሰዓት በሽታው ወደ ሌላ ሰው የመተላለፍ እድል ይኖራል። የበሽታው ምልክት በምናይበት ሰዓት አንድ ሰው በሽታ ካለበት ሰው ጋር ንክኪ ካለው ምልክቱን እስከሚያሳይ ከሁለት እስከ 21 ቀን ሊፈጅ ይችላል። በአማካኝ ግን በሰባት ቀን ውስጥ የበሽታው ምልክት ሊታይ ይችላል። የበሽታው ምልክቶች፣ መጀመሪያ ላይ የሚታዩት ምልክቶች ለምሳሌ እንደ ከፍተኛ የሆነ ትኩሳት፣ ራስ ምታ፣ ብርድብርድ ብርድ ብርድ ማለት የጡንቻና የመገጣጠሚያ ህመም ስሜት ሊኖር ይችላል። ከዛም በሽታው እየቆየ በሚሄድበት ሰዓት የተለያዩ አይነት ምልክቶችን ሊያሳይ ይችላል። የትንፋሽ ጥርጥር ማለት ሊያመጣ ይችላል እንዲሁም የደረቱ ጋት ሊመጣ ይችላል። ሌላው በደረት በጀርባና በሆድ ላይ የሚታይ የማያሳክክ አይነት የቆዳ ሽፍታ በታማሚው ላይ ሊታይ ይችላል። መጨረሻ ላይ በሽታው ሕክምና ካላገኝና ከቆየ የተለያየ አይነት ችግሮችን ያመጣል። ለምሳሌ ከፍተኛ የሆነ የደም መድማት ከአፍንጫ ከአፍ፣ ከብልት እንዲሁም ደግሞ ከሰገራ ጋር ደም የቀላቀለ ሰገራ ሊኖር ይችላል። ሌላው የሰውነት አካላትን በማጥቃት ለምሳሌ እንደ ኩላሊት ጉበትና ጣፊያን በማጥቃት የሞት አደጋት ሊያስከትል ይችላል። ይህ የማርበርግ ቫይረስ ክትባት የለውም።